ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከኦሮሚያ ኢሌቨን ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያንቱ አብዲ፣ አብራችሁ ቆያለሁ። ደምቢ ዶሎ ዩኒቨርሲቲ የኢቢኤስ ሚዲያ የስም ማጥፋት ዘመቻ ፈጽሟል ሲል ከሰሰ። ዩኒቨርሲቲው ባወጣው መግለጫ መጋቢት 142017 ከኢቢኤስ ጋር ቃለ ምልልስ ያደረገችው ብርቱካን ተመስገን ከበደ ዩኒቨርሲቲው ተማሪ እንዳልነበረች ገልጿል። ዩኒቨርሲቲው ትላንት አመሻሽን ባወጣው መግለጫ ብርቱካን የደምቢ ዶሎ ተማሪ ነኝ ያለችው ሐሰት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ የሁለተኛ ዓመት የፋርማሲ ተማሪ እንዳልነበረች አረጋግጧል። ይህ ድርጊት ኃላፊነት የጎደለው እና ያለምንም ምክንያት የዩኒቨርሲቲውን ስም የሚያጠ ያለሽ ነው ብሏል። እንዲሁም ግልጽ የሆነ የስም ማጥፋትና ዩኒቨርሲቲውን ስም የሚያጎድፍት ስለሆነ ኢቢኤስ ይህንን ወንጀል እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ አስታውቋል። በባሌ ዞን ጎባ ወረዳ የረራ ቀበሌ ነዋሪዎች ያለምንም ካሳና መጠለያ እየተፈናቀሉ መሆናቸውን ተናገሩ። የባሌ ተራሮች ፓርክ በዩኔስኮ መመዝገቡን ተከትሎ የረራ ቀበሌ ነዋሪዎች ቀበሌውን ለቀው እንዲወጡ መንግስት እንደነገራቸው ነዋሪዎች ገልጸዋል። በረራ ቀበሌ ከ2000 በላይ ነዋሪዎች እንደሚኖሩ ምንጮች ገልጸዋል። እንደ ቀበሌው ነዋሪ ገለጻ የረራ ቀበሌ ህዝብ ለብዙ ትውልድ እዚህ እንደነበር ተናግረዋል። በዚህ ቀበሌ እየኖርን የባሌን ተራሮች ፓርክ ደኖች እየጠበቅን ስንንከባከብ ቆይተናል ብለዋል። ሌላም ነዋሪ በበክሉ ህዝቡን ከበሬቱ ሲያፈናቅሉ መንግስት በቂ ካሳ ሊሰጥ ይገባል ብሏል። ላለፉት ሶስት ቀናት የወረዳው አመራሮችና የታጠቁ የጸጥታ ኃይሎች ህዝቡን ለቀው እንዲወጡ ሲያስፈራሩ እንደነበር ምንጮች ገልጸዋል። መንግስት የመኖሪያ ቦታ ካላመቻቸላቸው ከቤተሰቦቻቸው ከከብቶቻቸውና ከንብረቶቻቸው ጋር የሚወድቁበት ቦታ እንደሌላቸው ተናግረዋል። በኦሮሚያ ክልል የተለያዩ አካባቢዎች ትምህርት ቤቶች ከአገልግሎት ውጪ እየሆኑ መምጣታቸው ተገለጸም። በቦረና ዞን ጎመሌ ወረዳ የመማሪያ ክፍሎች በክትትልና ጥገና ማነስ እየፈረሱ በመሆናቸው ተማሪዎች ውጪ ተቀምጠው ለመማር መገደዳቸውን ነዋሪዎች ገለጹ። ኦሮሚያ ኢለቨን ያነጋገራቸው ነዋሪዎች ባህር ቦሮና በሌሎች የጎመሌ ወረዳ ቀበሌዎች የሚገኙ ትምህርት ቤቶች ያረጁና እየፈራረሱ በመሆናቸው ተማሪዎች ከትምህርታቸው እየተስተጓጎሉ መሆናቸውን ተናግሯል። በአንድ ሀገር እውቀትና የፈጠራ ችሎታ ያለው ትውልድ ለመፍጠር ትምህርት ቤቶች ወሳኝ ላይ መሆናቸውን የገለጹት ነዋሪዎቹ ልጆቻችን ግን መማሪያ ቦታ የላቸውም ብለዋል። አገር መገንባት የሚችሉ የተማሩ ዜጎችን ለመፍጠር የመጀመሪያው መነሻ እንደ ትምህርት ቤት ያሉ ሁኔታዎችን መፍጠር ነው ብለዋል። በአሁኑ ወቅት በወረዳው የሚገኙ ተማሪዎች በፀሐይ፣ በዝናብና በንፋስ ውስጥ ተቀምጠው እየተማሩ መሆናቸውን ነዋሪዎች ተናግረዋል። በመሆኑም የሚመለከታቸው አካላት ለዚህ ጉዳይ ትኩረት እንዲሰጡ ነዋሪዎች ጠይቀዋል። መንግስት የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የነዳጅ ዋጋ ላይ ጭማሪ አደረገም። ከመጋቢት 14/2017 ጀምሮ ተግባራዊ በተደረገው የነዳጅ ችርቻሮ ዋጋ ጭማሪ ቤንዚን በሊትር 112 ብር ከ67 ሳንቲም መድረሱ የተገለጸ ሲሆን ይህም የ11 በመቶ ጭማሪ አሳይቷል ተብሏል። ዝርዝራለን። መንግስት በሀገሪቱ የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የቤንዚን የችርቻሮ ዋጋ ላይ በሊትር እስከ 11 ብር ጭማሪ አደረገም። ከመጋቢት 142017 ጀምሮ ተግባራዊ በተደረገው የነዳጅ የችርቻሮ ዋጋ ጭማሪ ቤንዚን በሊትር 112 ብር ከ67 ሳንቲም መድረሱ የተገለጸ ሲሆን ይህም የ11 በመቶ ጭማሪ አሳይቷል። እንዲሁም የናፍጣና ኬሮሲን ዋጋ በሊትር 17 ብር ከ93 ሳንቲም የደረሰ ሲሆን የ9 በመቶ ጭማሪ ማሳየቱ ተመላክቷል። ማስተካከያው በየሶስት ያደረገው የነዳጅ ዋጋ ክለሳ አካል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይሁን እንጂ የአሁኑ ጭማሪ ከዚህ ቀደም ከተደረገው ማስተካከያ ከሶስት ወር ባነሰ ጊዜ ውስጥ እየተከሰተ ነው። ኦሮሚያ 11 1992017 አንድ ሊትር የቤንዚል ዋጋ 100 ብርን ተሻግሮ 101 ብር ከ47 ሳንቲም መድረሱንና የ115 በመቶ ጭማሪ ማሳየቱን መዘገቡ ይታወሳል። የአሁኑ ጭማሪ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው መንግስት የነዳጅ ዋጋን ለመደጎምና የኑሮ ውድነትን ለመቀነስ ከፍተኛ ገንዘብ እየመደበ መሆኑን ከተናገሩ ከጥቂት ቀናት በኋላ እየተደረገ ነው። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት የዓለም አቀፉ የነዳጅ የገበያ ዋጋ በሊትር 129 ብር መድረሱን ገልጸው መንግስት በሊትር 28 ብር ድጎማ በመስጠት በሀገር ውስጥ የነዳጅ ሊትር 101 ብር እንዲሸጥ እየተደረገ ነው ብለዋል። አክለው መንግስት ቀደም ሲል ለነዳጅ ድጎማ 72 ቢሊዮን ብር ማውጣቱን ተናግረው፣ ይህ ቢሆንም መንግስት በዝቅተኛ የኑሮ ደረጃ ላይ በሚገኙ ዜጎች ላይ ያለውን የገንዘብ ጫና ለመቀነስ በተለያዩ መሰረታዊ ምርቶች ላይ ከፍተኛ ድጎማ መስጠቱን ቀጥሏል ብሏል። ከፍተኛ ጭማሪ ካሳየው የነዳጅ ዋጋ ጎን ለጎን በሀገሪቱ ከባድ የነዳጅ እጥረት እያጋጠመ ይገኛል። ኦሮሚያ ኢለቨን በተለያዩ የሀገሪቱ አካባቢዎች ያለውን የነዳጅ እጥረት ሲዘግብ የቆየ ሲሆን ለአብነትም በቅርቡ በሻሸመኔ ከተማ በጥቁር ገበያ አንዱን ሊትር በ300 ብር ለመግዛት መገደዳቸውን ዘግበናል። እንዲሁም በኦሮሚያ ክልል አዳማ ከተማ የሚገኙ አሽከርካሪዎችም እየተባባሰ የመጣውን የነዳጅ እጥረት የገለጹ ሲሆን፣ በዚህም በጥቁር ገበያ የነዳጅ ሽያጭ መስፋፋት ምክንያት እንደሆነ ይናገራሉ። በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸው ተገለጸም። በኢትዮጵያ በአንዳንድ አካባቢዎች በተፈጠሩ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸውን የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስተሩ ይህንን የተናገሩት የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ እየተካሄደ ባለው የክልሉ የትምህርት ንቅናቄ መድረክ ላይ ነው። ሚኒስተሩ በዚህ ወቅት ባደረጉት ንግግር ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ አጽንኦት ሰጥተዋል። ርዕሰ መስተዳደሩ አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደነበረበት የመማር ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለተኛ ዙር በተደረጉ ኢመደበኛ ምዝገባዎች የተመዘገቡ ሰባ ስድስት ሺህ ተማሪዎች ብቻ መሆናቸው ነው የተገለጸው። በማዕከላዊ ጎንደርና ሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች ተገደሉ። በአማራ ክልል ማዕከላዊ ጎንደርና በሰሜን ጎጃም ዞን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። ዝርዝራለን። በአማራ ክልል ማዕከላዊ ጎንደር እና በሰሜን ጎጃም ዞን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በማዕከላዊ ጎንደር ነዋሪ የሆኑት አንድ ግለሰብ በሁለቱ አካላት መካከል ግጭቶች ከአርብ መጋቢት 122017 ጀምሮ ማገርሸታቸውን ለአዲስ ስታንዳርድ ገልጸዋል። ከአርብ መጋቢት 122017 ጀምሮ በሁለቱ አካላት መካከል ግጭቶች መበራከታቸውን ገልጸዋል። በጎንደር ከተማ በፋኖ ታጣቂዎች ተኩስ መከፈቱን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው አክሎም ታጣቂዎቹ የጎንደር ዙሪያ ዳጣ ክፍለ ከተማ አካባቢን ተቆጣጥረው መቆየታቸውን ተናግሯል። በግጭቱ ምክንያት ከመንግስት የጸጥታ አካላትና ከፋኖ ታጣቂዎች በኩል በርካታ ተዋጊዎች እንደተገደሉ እንደሚያውቁ ገልጸው፣ ሆኖም ይህን ያህል ማለት እንደማይችሉ ተናግሯል። አክለውም በአሁኑ ሰዓት ግጭቶች መቀጠላቸውን ገልጸው፣ ነዋሪው ከፍተኛ ስጋት ውስጥ መሆኑን አክለዋል። ሌላኛው በማዕከላዊ ጎንደር ከተማ ነዋሪ የሆኑ ግለሰብ በበኩላቸው ስፍራው ከዚህ በፊት በፋኖ ታጣቂዎች ስር ሆኖ መቆየቱን ገልጸዋል። አያይዞም አሁን ላይ አይምባ ቀበሌን ጨምሮ በጎንደር ከተማ ዙሪያ የሚገኙ በርካታ የገጠር ቀበሌዎች በታጣቂዎች ቁጥጥር ስር መግባታቸውንና ውጊያው መቀጠሉን አመላክተዋል። በተጨማሪም ነዳጅ የጫኑ ሁለት ቦቴዎች ከጭጋ ወደ ጎንደር ሲጓዙ በታጣቂዎች በተከፈተባቸው ተኩስ መቃጠላቸውን አክለዋል። ጉዳዩን በተመለከተ የአማራ ክልል ኮሚኒኬሽን በይፋዊ ፌስቡክ ድረገጹ ላይ በወጣው መግለጫ በሰሜን ጎጃም ዞን መርሃዊ ከተማ የእውቀት አባት መምህራን ለምን አስተማራችሁ ተብለው ተገድለዋል ሲል አስታውቋል። ግጭት በቀጠለበት የአማራ ክልል ከሰሞኑ የፋኖ ታጣቂዎች ዘመቻ አንድነት ሲሉ የጀመሩትን የተቀናጀ ጥቃት ተከትሎ በክልሉ የተለያዩ አካባቢዎች የሚካሄዱ ውጊያዎች እንደ አዲስ አገርሽተዋል። ዩኒሴፍ በኢትዮጵያና በናይጄሪያ 1.3 ሚሊዮን የተመጣጠነ ምግብ እጥረት ያለባቸው ህጻናት እርዳታ ሊያጡ እንደሚችሉ ገለጸም። የተባበሩ መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያና ና በናይጄሪያ ለከፋ የተመጣጠነ ምግብ እጥረት ለተጋለጡ ህጻናት የሚሰጠው የምግብ አቅርቦት በሁለት ወራት ጊዜ ውስጥ እንደሚያልቅ የተገለጸ ሲሆን ይህም የአሜሪካው የውጭ እርዳታ መቋረጡን በምክንያት ጠቅሷል። ሌላ ድጋፍ ካላገኘን መጋዘን ውስጥ ያለው እያለቀብን ነው፣ ከግንቦት ወር ጀምሮ አይኖረንም ብለዋል። ይህ ማለት በኢትዮጵያ የተመጣጠነ ምግብ የሚያ ያስፈልጋቸው ሰባ ሺ ህጻናት ድጋፍ አያገኙም ማለት ነው። ይህም የነዚህን ህጻናት ህይወት አደጋ ላይ ይጥላል ሲሉ ተናግሯል። በናይጄሪያ በመጋቢት ወር መጨረሻ 80 የተመጣጠነ ምግብ እጥረት ያለባቸውን ህጻናት ለመመገብ የሚያቀርበው አቅርቦት ሊያርቅበት እንደሚችል ዩኒሴፍ ተናግሯል። ይህ የገንዘብ ድጋፍ ቀውስ የህጻናት ህልውና አደጋ ይሆናል ሲሉ የዩናይትድ ስቴትስ የእርዳታ ቅነሳ ዓለም አቀፍ የእርዳታ ጥረቶችን እንደሚያስተጓጉል ተናግረዋል። ዩኒሴፍ እንደገለጸው በኢትዮጵያ አፋር ክልል የሚገኙ 23 ተንቀሳቃሽ የጤና ክሊኒኮች ተዘግተው አገልግሎት እየሰጡ ያሉት ሰባት ብቻ መሆናቸውን አስታውቋል። በመጨረሻ የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተስፋፋም። የፕሬዝዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሙግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከሰባት ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕል ፓርቲ እጩ ሆነው እሁድ ለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መውላቸውን ተከትሎ ቱርክ ላለፉት አስርት ዓመታት ታይቶ በማይታ ሳይታወቅ ተቃውሞ የተናወጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማም ወግሎ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ላይ አስፍረዋል። ኤርዶዋን ሰልፈኞቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ሕዝባችንን ሊከፋፍል እየተነሳ ነው ሲሉ ወቅሰዋል። ለአምስት ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታይ ፖሊስ ፊት ለፊት ሲዘዋወሩና ሲጮው ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ እኔ ያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎቹ የረሚያ ለበን ዝግጅቶች ይቀጥላሉ። እኛ በዚሁ ተያሰነባበትን። ሰላም ለመጓዝ እቅድ አለዎት? እንግዲያውስ ለመጓዝ ካሰቡ የኩፍኝ በሽታን ያስታውሱ። ከጉዞት ሲመለሱ ጥሩ ትዝታን እንጂ የኩፍኝ በሽታን ይዘው እንዳይመለሱ። ከመጓዞት በፊት የኩፍኝ ክትባትን ጨምሮ ለእናንተና ለቤተሰቦቻችሁ ምን አይነት ክትባቶች እንደሚያስፈልጎት ለማወቅ ከጤና ባለሙያዎቻችሁ ጋር ተነጋገሩ። ከጉዞ በተመለሳችሁበት ሶስት ሳምንታት ውስጥ እንደ ሽፍታ ወይም ማቃጠልና ቀይ ቁስሎች ያሉ ምልክቶች ካጋጠሙት ለጤና ባለሙያዎቻችሁ በመደወል ምልክቶቹንና ተጉዞው የተመለሱበትን ቦታ ያብራሩ። የኩፍኝ በሽታ እንዳይሰራጭ እርስ በርሳችን በመተጋገዝ እንከላከል። ስለዚህ በሽታ በስፋት ለማወቅ ከፈለጉ ደግሞ ከዚህ በታች የሚገኘውን ሊንክ ይጎብኙ።